ማንስተር ኢንዲያና በሀገር አሜሪካ ከሚገኘው ለመኖሪያ ምቹ ከሆኑ ከተሞች መካከል አንዷ ናት። ባለጠጎች ወደዚች ከተማ በሁለት ምክንያት ይሄዳለው፤ አንድም ደህንነቱ የተጠበቀ በመሆኑ ሁለተኛ ደግሞ ልጆቻቸውን የሚያስተምሩበት ጥሩ ትምህርት ቤቶች ስለሚገኙ። አስደናቂ መኖሪያ ቤቶችና ረዣዥም ዛፎች በጥቅሉ አይነግቡ የሆነ መኖሪያ ከተማ ነው። ምንም እንኳ ከተማዋ ወንጀል ነክ ወሬዎች ተሰምቶባት ባይታወቅም እንደ ጎርጎሪያኑ የቀን አቆጣጠር ህዳር 1989 አንድ አስደንጋጭ ወንጀል የከተማዋ ነዋሪዎች እንቅልፍ ነሳቸው። አንድ ወጣት በደም ተነክሮ እርዱኝ እያለ ከመኖሪያ ቤቱ ወደ ከተማይቱ አደባባይ ወጣም። ወጣቱ እናቴን ተኩሶ ግደላት ሲል ይደመጣል። ወጣቱ ስልክ የሚያስደውለው ሰው ይፈልጋል። እዚህ ቤት ውስጥ በሕይወት የተረፈው ወጣቱ ብቻ ነው። እናትና አባቱ በጭካኔ ተገድለዋል። የእናትና አባቱን ሞት ተከትሎ ወጣቱ ማርክ የወላጆቹን 25 ሚሊዮን ዶላር የሚገመት ሀብት ብቸኛ ወራሽ ሆናል። ፖሊስ ወንጀሉ በተፈጸመበት ስፍራ ሲደርስ የያሌ ዩኒቨርሲቲ የህግ ምሩቁ ማርክ ሌቫይን ጉዳት ደርሶበት ነበርና የህክምና እርዳታ እንዲያገኝ አደረገም። ከዚያም ወንጀሉ እንዴት እንደተፈጸመ ማብራሪያ መስጠት ጀመረም። እንደ ወጣቱ ማርክ ገለጻ ከሆነ ወንጀሉ በተፈጸመበት በዚህ እለት ማለዳ በቺካጎ ስራ ማግኘቱን ተከትሎ ከወላጆቹ ጋር ወደ አዲሱ ድርጅት አብረው የመሄድ እቅድ ነበራቸው። ጠዋት ለሶስት አስር ጉዳይ አካባቢ በሩ በኃይል ተንኳኳ። ማርክ በሩን ከፈተው፣ ቤት ለቤት መልእክትና እቃዎችን የሚያደርስ ሰው ነበር። ሰውየው መልእክት ብቻ ሳይሆን ሳት የሚተፋ ሽጉጥም ይዞ ነበር። ማርክ ላይ ደገነበት። አልተኮሰበትም፣ ነገር ግን በሽጉጡ መያዣ በኩል በኃይል መጥቶ ራሱን እንዲስት አድርገውት ወደ ውስጥ ገባ። ማርክ ሌቫይን ራሱን ያወቀው ተከታትለው የተኮሱትን የጥይት ድምፆች እንደሰማ ነበር። ወላጆቹ ግን በጭካኔ ተገድለዋል። ማርክ ራሱን እንዳወቀ ጊዜ አላባከነም። ተነስቶ እርዱኝ እያለ ሮጠ። ፖሊስ በፍጥነት ወንጀሉ በተፈጸመበት ስፍራ ላይ ማስረጃ ማሰባሰብ ጀመረ። ቤት ውስጥ አንዳች የተወሰደ ነገር አልነበረም። እናም የወንጀሉ መንስኤ ዝርፊያ አልነበረም። የተገኙት ምልክቶች በሙሉ የወንጀሉ መንስኤ ግድያ ብቻ እንደሆነ ያመላክታሉ። አሁን መርማሪዎች አንድ መሰረታዊ ጥያቄ ላይ ማተኮር ይኖርባቸዋል። ባልና ሚስትን መግደል የሚፈልገው ማን ነው? ለምንስ የሚል ጥያቄ። አባወራው ዲን ላይቫይን በወርቅ ማውጣትና በሪል ስቴት ልማት ላይ ተሰማርቶ በርካታ ሚሊዮን ዶላሮችን ሰብስበዋል። ስራው ቀላል አይደለም፣ ከበርካታ ሰዎች ጋር በየቀኑ ያጋጨዋል። ሰውየውም አይቶ ማለፍ መሸነፍ አይወድም፣ ግትር ቢጤ ነው። በርካታ ጥላቶችን አፍርቷል። የዶናልድ ታናሽ ወንድም ሮበርት በአሪዞና የሚገኘውን የሪል ስቴት ቢዝነስ ይመራል፣ ያስተባብራል። ሮበርት በሰጠው እምነት ክህደት ቃል መሰረት በአሪዞና ግዛት ተበለጠን ያለ አንድ የሪል ስቴት አልሚ ቡድን በወንድሙ ላይ ጥርስ ነክሰውበት እንደነበር ይናገራል። መርማሪዎች የባልና ሚስትን ገዳይ ለማግኘት ያልፈ ነቀሉት ድንጋይ የለም። መርማሪዎችን ጨምሮ በርካታ ሰዎች ልጅ ማርክን ተጠራጥረውታል። ነብሰ ገዳዩ እንዴት እናትና አባቱን ገድሎ እሱን ለምን በህይወት ተው ሲሉም ይጠይቃሉ። መርማሪዎች መልሱ ብዙም አልከበዳቸውም። ምክንያቱም የጥያቄው መልስ ነብሰ ገዳይ የተባለው ሰው ይዞት በመጣው ፖስታ ላይ ስለሚገኝ፣ በፖስታው ላይ የጣት አሻራ ተገኝቷል። የግድያ ወንጀሉን ሚስጥር የሚፈታው ደግሞ ይህ ፖስታ ነው። ልጅ ማርክ ወላጆቹን የገደላቸው ሰው የፊት ገጽታው ምን እንደሚመስል በደንብ እንደገለጸው መርማሪዎች ይናገራሉ። ሰውየው ፂማም ሲሆን በጣም ግዙፍ እንደሆነ ተናግረዋል። ነብሰ ገዳዩ ግን ለምን ምስክርትቶ መሄድ ፈለገ የሚለው ጥያቄ አሁንም ድረስ በጣም መሰረታዊ ነው። ማርክ ወላጆቹ ከተገደሉ ብቸኛው የሀብት ንብረታቸው ወራሽ እሱ ብቻ ነው። ወላጆቹ በተገደሉበት ሰዓት ቤት ውስጥ ነበር። ግንባሩ ላይ ብቻ ጉዳት ደርሶበት በህይወት ተርፏል። የዚህ እንቆቅልሽ መፍቻ ቁልፍ የሚገኘው ደግሞ ነብሰ ገዳዩ በድንገት ጥሎት ሄደ በተባለው ፖስታ ላይ ነው። ነብሰ ገዳዩ ወንጀሉ ወደ ተፈጸመበት ቤት ይዞት የመጣው ፖስታ መጀመሪያ ልጅ ማርክ ፖስተኛ መስሎት በሩን ወለል አድርጎ እንዲከፍትለት አድርጓል። ይህንን ፖስታ ነበር ነብሰ ገዳዩ በድንገት ጥሎት ሄደው። በዚህ ፖስታ ውስጥ የጣት አሻራን ጨምሮ ሌሎች ጠቃሚ ማስረጃዎች ተገኝተዋል። ከሁሉም ግን በጣም ወሳኝ የነበረው በፖስታው ውስጥ የተገኘው ካርታ ነበር። ከአየር ማረፊያው ወንጀሉ የተፈጸመበት ቤት ድረስ ካርታው ላይ ምልክት ተደርጎበት ተገኝተዋል። እንደ መርማሪዎች እምነት ከሆነ ነብሰ ገዳዩ ከሌላ አካባቢ በአውሮፕላን ከመጣ ከአየር ማረፊያ ወንጀሉ ወደተፈጸመበት ስፍራ ለመሄድ የግድ መኪና መከራየቱ አይቀርም ብለው አስበዋል። እንደ አይን ማኞች ከሆነ ደግሞ ነብሰ ገዳዩ ቼቪ ኮሪስ ከመኪና ይዞ ማምለጡን ተናግረዋል። እነዚህ መኪናዎች ደግሞ በብዛት የኪራይ ናቸው። ወንጀሉ በተፈጸሙበት ወቅት በሺዎች የሚቆጠሩ መኪናዎች ኪራይ ላይ የነበሩ መሆናቸው የመርማሪዎችን ስራ አክብዶባቸዋል። ካገላበጧቸው የመኪና ኪራይ ሰነዶች መካከል ግን አንድ አጠራጣሪ ውል የተመለከቱ መሰላቸው። ግድያው ከተፈጸመበት ዕለት አንድ ቀን ቀደም ብሎ የሟች ዶናልድ ሌቨን ወንድም ሮበርት ከኤርፖርት አቅራቢያ ከሚገኝ አንድ የመኪና ኪራይ ድርጅት በስሙ መኪና ተከራይቶ ነበር። መርማሪ ፖሊስ ጊዜው አላባከነም። በወንድማማቾች መካከል የነበረውን ግንኙነት ምን ይመስል እንደነበር መረጃዎችን ለማሰባሰብ ሞከረ። ግንኙነታቸው መልካም አልነበረም። በወንድሙ ሞት በጣም መጉዳቱን ተናግሮ የነበረው ታናሽ ወንድም ሮበርት በዚህ ግድያ የወንድሙን ልጅ ማርክን ክፉኛ እንደተጠራጠረው ከግድያው ማግስት ለመርማሪዎችን ቃሉን ሰጥቶ ነበር። ሮበርት ሌላም ተጨማሪ ነገር ለመርማሪዎች መናገር ነበረበት። ከውራት በፊት ከሟቹ ወንድሙ ጋር ከባድ ጸብ ውስጥ ገብተው እንደነበር፣ የጸቡ መንስኤ ደግሞ ሮበርት ወንድሙ ከሚያስተዳድረው ኩባንያ ከፍተኛ መጠን ያለው ገንዘብ ሰርቆ እንደነበር። ዶናልድም በወንድሙ የጃመል ስርቆት በጣም ይናደድ እንደነበር በርካቶች ያውቃሉ። ለማሳሰርም ሞክሮ ነበር። ግራ የተጋባው ዶናልድ ወንድሙ በድርጅቱ የነበረውን ድርሻ ነጥቆ እንደ ማንኛውም ሰራተኛ ወርሃዊ ደሞዝ ብቻ እንዲሰጠው አድርጎ ነበር። ሮበርት ወንድሙ ዶናልድን የሚጠላበት በርካታ ምክንያቶች ቢኖሩትም ግድያው በተፈጸመበት እለት ግን 2575 ኪሎ ሜትር ርቆ በፌኒክስ አሪዞና ነበር። ወንድሜን አልገደልኩም ብሎም ቃሉን ሰጥቷል። በስምህ መኪና የተከራየህበት መታወቂያ ደብተርስ ሚስጥሩ ምንድነው? ሲባል የመታወቂያ ደብተሬ ከሳምንታት በፊት ተሰርቆ ነበር ሲል ምላሽ ሰጠም። የመኪና ኪራይ ሰነዱን በደንብ የፈተሹት መርማሪዎች በሰነዱ ላይ ያገኙት ስልክ ቁጥር ደግሞ የሌላ ሰው መሆኑ ግራ ገብቷቸዋል። የተገኘው የስልክ ቁጥር ብሩስ ማኬኒ በተባለ ግለሰብ የተመዘገበ ነበር። መርማሪዎች በዚህ የወንጀል ምርመራ ሂደት ደግሞ ብሩስ ስለተባለ ሰው የሰሙት ነገር የለም። በዚህ የግድያ ወንጀል የተጠመዱት መርማሪዎች ስለ ብሩስ ምንም ባይሰሙም በአሪዞና ፖሊስ ግን ግለሰቡ በደንብ የታወቀ ነው። ካሁን ቀደም ካደንዛዥ እጽ ጋር በተያዘ እስር ቤት ገብቶ ነበር። በተከሰሰበት ፋይል ውስጥ ደግሞ ፎቶግራፉ ተቀምጠዋል። እሱ ፂማም ነው። ወጣቱ ማርክ ሌቨን ወላጆችን የገደላቸው ሰው ብሎ ከገለጸው የፊት ገጽታ ጋር ቁርጥ ራሱን ነው በፋይል ውስጥ የጣታ ሸራም ተቀምጧል። እስር ቤት ላይ የተገኘው የጣታ ሸራና ወንጀሉ በተፈጸመበት ስፍራ ተጥሎ በተገኘው ፖስታ ላይ የነበረው የጣታ አሸራ አንድ ሆኖ ተገኝቷል። ባጭሩ ወንጀሉ በተፈጸመበት ስፍራ በፖስታው ላይ የተገኘው የጣታ ሸራ የብሩስ ማኪኒ ነበር። ፖሊስ ጊዜ አለባክነም ብሩስን በፍጥነት በቁጥጥር ስራው አለው። እሱ የፈጸምኩት ወንጀል የለም ሲል ክዶ ተከራከረም። አሁንም ድረስ ተጠርጣሪ የሆነው የሟች ልጅ ማርክ በወላጆቹ ቀብር ላይ አለመገኘቱ መነጋገር ያድርገውታል እና ፖሊስ ምርመራውን አጠናክረው ቀጥሎበታል። ብሩስ ማኪን የተባለ ግለሰብ ታውቃለህ ወይስ ሲባል በፍጹም አላውቅም የሚል ምላሽ ሰጠም። የፖሊግራፍ ምርመራ ተደርጎበትም ውጤቱ አጥጋቢ ሳይሆን ቀረ። ጥንዶቹን ዶናልድና ማርሽን ያስገድላቸው ልጃቸው ወይስ የባል ዶናልድ ወንድም ሮበርት? መርማሪዎች መስቀለኛ መንገድ ላይ ቆመዋል። ብሩስ ማኪኔ ወንጀለኛ ሆኖ ከተገኘ የሞት ቅጣት ጠብቀዋል። ከዚህ የሞት ቅጣት ማምለጫ ቀዳዳዋ ደግሞ መርማሪ ፖሊስ የሚያቀርብለት ስምምነት ብቻ ናት። ጥንዶቹን ግደል ብሎ ገንዘብ የከፈለህ ልጅ ወይስ የሟች ባል ወንድም? ይህንን ምስክርነት ከሰጠህ ከሞት ቅጣት ታመልጣለህ ተባለ። ብሩስ ከመሞት መሰንበትን መረጠ። እሱ ለነብሱ ሳሳም ባልና ሚስትን እንድገድል ገንዘብ የከፈለኝ የሟች ባል ወንድም ብሩስ ነው ሲል ተናዘ። ሮበርት ወንድሙን ልጁንና የወንድሙን ሚስት በማስገደል በተለያዩ ግዛቶች የሚገኙትን የሪል ስቴት ቢዝነሶችን መውረስ ዓላማ አድርጎ ነበር። ይህንን የሞት ዕቅድ ለወራት ተዘጋጅቶበት እንዲፈጽም እያደረገው ይህ እውነተኛ የአቤልና ቃይል ታሪክ ነው። ቃይል አቤል ባለው ነገር ላይ እንደቀና ሁሉ ሮበርትም ወንድሙ ዶናልድ ባለው ነገር ላይ በሙሉ ቀንቶበት ነበር። ዶናልድ ወንድሙ ሮበርት እየሰረቀ ሲያስቸግረው የነበረውን ስልጣን በሙሉ ነጥቆ ተራ የድርጅቱ ሰራተኛ አድርጎት ነበር። በዚህ ምክንያት ሮበርት ሁሉንም ገድሎ የሪል ስቴቱ ባለቤትና ዋና ስራ አስፈጻሚ መሆን ፈለገ። ይህንን ወንጀል የሚፈጽምለት ሰው ለመፈለግ ብዙ አልተቸግረም አትክልተኛውንና የጥገና ባለሙያውን ብሩስን አናገረው። ብሩስ ይህንን የግድያ ወንጀል ለመፈጸም ትክክለኛው ሰው ለመባል ይመስላል፣ እኔ ዛሬ ቀንጥሎኝ ያንተ አትክልተኛ ብሆንም ቀደም ባለው ጊዜ የአየር ኃይል ነበርኩ፣ በርካታ ተልእኮችንም በስኬት አጠናቅቄያለሁ ሲል ሮበርትን እቅዱ በፍጹም እንደማይበላሽበት አድርጎ አሳምነው ብሩስ እየዋሸ ነበር። እሱ ከአትክልተኛና ከአንዳንድ ጥገናዎች ውጭ ሌላ ስራ ኑሮት አያውቅም። ብሩስ ግድያውን ፈጽሞ ሚሊዮን ዶላሮችን ለማግኘት ቋምጧል። እንደ ጎርጎሪያ ነው የቀን አቆጣጠር፣ እሁድ ህዳር 1989 ለመግደል ተዘጋጅቶ ወደ ጥንዶቹ ቤት አቀና። ይህን እቅድ ከሐስከፋ ያወጣው የሟች ባል ወንድም ሮበርት ነው። በቅሩ መሰረት መጀመሪያ የወንድሙን ሚስት ቀጥሎ ወንድሙን በመጨረሻ ደግሞ የወንድሙን ልጅ እንዲገድል ጥብቅ ትዕዛዝ ሰጥቶታል። ምክንያቱም ሚስት መጨረሻ የምትገደል ከሆነ የጥንዶቹ ሀብት ንብረት ወራሽ የሚሆነው የሟች ሚስት ዘመዶች ይሆናሉ። ሮበርት ወራሽ ለመሆን ወንድሙ ዶናልድ ወይም ደግሞ ልጁ የግድ መጨረሻ መገደል ይኖርባቸዋል። በዚህ ምክንያት ነበር ቅጥረኛው ነብሰ ገዳይ ብሩስ በሩን የከፈተለትን መጀመሪያ ያገኘውን ማርክን ራሱን እንዲስት አድርጎ መጀመሪያ ሚስትን ለመግደል ወደ ውስጥ የዘለቀው። ለዚህም ነበር ማርክ በሕይወት የተረፈው። ብሩስ የጥንዶቹን ልጅ ማርክን ለመግደል ወደ በሩ ሲመለስ ማርክ ከወደቀበት እንደምንም ተነስቶ ደሙን እያዝረበረበ ጎዳና ላይ ወጥቶ እርዳታ እየለመነ ነበር። ለወራት የታቀደው እቅድ በተፈለገው መልኩ መፈጸም ሳይችል ቀረ። ብሩስ እቅዱን አበላሸው። ፖሊስ የብሩስን ዛዜ ተከትሎ ሮበርትን በቁጥጥር ስር ለማዋል ወደ ቤቱ ሲሄድ፣ እሱ በቤቱ አልነበረም። ፖሊስ በጣም ዘግይተዋል። ሮበርት መጀመሪያ ካሊፎርኒያ ከዛም ሀገር ጥሎ ጠፋ፣ ሜክሲኮ ገባ። ከአምስት ወራቶች ሽሽት በኋላ ግን ሮበርት ላይቫን ከሜክሲኮ መንግስት ጋር በመተባበር እጁን እንዲሰጥ ተደረገ። በመጨረሻም ወንድሙን በማስገደል ሀብት ንብረቱን ለመውረስ የጎመዥው ሮበርት በዕድሜ ልክ እስራት እንዲቀጣ፣ ሲወሰን ቅጥረኛው ነፍሰ ሰገዳይ ብሮስ ደግሞ በአርባ አምስት ዓመታት እስራት እንዲቀጣ ተወሰነ። ሰላም።